አረ ይክሩ ይክሩ፣ ይመች አነጋገሩ። አልተመቻቸውም ማለት ያኔ። በእርግጥ ያኔ እኔን የምፈልገው እያወቅሽ ስንጣላ ክፍተት ሲኖረን መጣሽ ምናምን አለች። ረንድዌ ተናገረቻት አይባልም እንግዲህ። ወደፊት ካልተጠፋጠፉ የአሪፍ ነው ማለት ነው እና ይህ በጣም በጣም ያስገረበኝ ይክሩ የኢክራም ምላሽ ማለት ነው እና ፈኪያ ያው ትንሽ ህዝቡ ስለተቆጣባት በእርግጥ ያኔ እኛን ለማሳመን ነው ይሄን ያደረገችው ቢሆንም ግን ኢክራም ራሱ ስለ ፈኪሃ ጦርነት ስታወራ ነበረ ሂሳብም እንደዛው እና አሁን ምን ይሉ ይሆን ኮሜንቶቹ እንግዲህ በእርግጠኝነት ያኔ የኢክሩና የይሳ አድናቂ ናቸው። እንግዲህ እሷ የምትሳደቡ እነሱ ደግሞ ስለሷ ጦርነት እያወሩ ነው። ለማንኛውም ኢክሩ መጨረሻ ላይ ምን ብትለጥሩ ነው ብቻ አንቺ እንዳትጎጅ እንዳይጎዳሽ እንጂ ችግር የለውም የፈለግሽውን መሆን ትችያለሽ አላለች። ያ ማለት ምንድነው አንቺ ራስሽን ጠብቂ ማለት እሷ እንደምትወደው ተናግራለች። ግን ደግሞ ተፈለግ የራስ ጉዳይ ብላለች። ግን ደግሞ ከሂሳብ ልቅ ለፈኪያ ስታደላ ነበር። ዋው! በነገራችን ላይ ማለት ነው ፈኪ አልጠበኩሽም እንደት ስትል ነበር፣ እና ኢክራምን፣ ኧረ ኢክሩ ማዴናናችን እንጂ እንደዚያ በሰላም እኮ ነው ያዋራቻት። እንዲሁም እንደስተቀየርብኛለች ምናምን ምናምን አልመሰለኝም ነበረ ምናምን አላለችም እንዴ ፍቅረኛ ዋጋ እኮ ነው። ፍቅረ ገዜ ብለሽ ሄድሽው። ይክሩ ደህና ሆና ነው እንጂ ሌላ ሰው የጠበጠትሽ ነበረ ማለት ነው። ማለት በዚህ ግልጽኝነትሽ እሷ ግን ተርፈታለኝ ማለት ነው። እና እኔ ይጣላሉ ብዬ ነበረ ማለት ነው። መሀል ላይ ትንጭቅጭቅ ቢኖርም ይክሮ ልክ ነች። ምክንያቱም እኔ ደግሞ ወደው እየጠበኩት እንደሆነ ምናምን ታውቂያለሽ ብትወጪው አንቺ ሀያ አመት ትጠብቂዋለሽ አላለችም ተይ ተይ ተይ ተይ ፈኪያ እንኳን ሀያ አመት አንድ አመት ከባድ ነው በነገራችን ላይ እና ይህ ነገር ድራማ ነው እንድንላታርጉ ማለት ነው በነገራችን ላይ እና እኔ በእናንተ ጣልቃ ገብቻለሁ አልገባውም ስለዚህ ለኦዲየንስ አለች መልስ ስጭኝ አለቻት ማለት ነው ያው እሷም አሁን ሳይሆን በፊት ነበር መጠየቅ ያለብሽ አሁን ህዝብ አልቀበል ሲል እንደገና ወደ እኔ መጣሽ፣ አለች እና ልክናት። ያው ሀ ግን ያው ሚዲያ ላይ ሲጣሉ ስላየች ነው። ቢሆንም ያኔ በሰአቱ አላገኘቻቸውም ነበረ፣ እና አሁን ይኸው አገኘቻቸው። ለማንኛውም እኔ የክሩ መልስ ነው የገረመኝ እና በዚህ ልክ ያኔ ችግር የለውም ማለቷ እንዴት እንደው አልገረመችሁም? ረንዶስ ኮሜንት ያለው የምር እንዴ! ነገራችን ላይ ኮሜንት ብዙም ባላይ ግን አንዳንዶችን አይቻለሁ፣ እና ኢክራምን በደንብ አድርገው ሲያደንቋት ነበርና ጨዋ ያሳደገች ጨዋ ነሽ፣ ደም ደሞ ለዩ ነሽ፣ ጀግና ነሽ፣ በቃ ይደለ እንትን ብለዋታል ማለት ነውና እኔ ራሱ ቪዲዮን ሳየው በጣም በጣም የተገረምኩባት ማለት ነውና። ይሄ ድራማ እንኳ ቢሆን ራሱ አስተማሪ ነው። አለ አይደለም ያኔ አሁን ላይ ለፈኪያ እንዳትጎዳ ነው ያሰበች ለራሷ ግን በቃ፣ አለ አይደለም እሷ ራሷን እየጠበቀች ነው ያለች። አሁን ደግሞ ፈኪ እንዳትጎዳ ነው፣ ሄሳም ደግሞ ሁላ የወደደውን ነው ይምረጥ ማለት ነው። ስለዚህ ያደረገችው ነገር በጣም አሪፍ ነው ማለት ነው የትሩና። ስለዚህ ኮሜንቶቹ ራሱ ኮሜንት ታላይ ራሱ እኔ እንደዚህ እንደሚሉ እርግጠኛ ነበርኩኝ ማለት ነው። ሩ የግን እንደው እንደዚህ እንደው ሚዲያ ላይ ብቻ ነው እንደዚህ የዋ ጨዋ ይሆንሻው እንደው በአካልስ እንድት ሆኝ ማለት ያኔ አንዳንዴ የሰው አቀባበል ምናምን በቃ ላ አይደለም አንዳንዶችን በስድብ ይቀበሏቸውና በኋላ ላይ ምን ተባሉ እያሉ ያዋቸዋል። አንዳንዶችን ደግሞ በቃ ላ አይደለም ዝም ብለው ይወዷቸዋል ማለት ነው። ይሳም እንዳለው እና ኢክራም ዋው በአካል ምንድስ ከሆን ቻላ ይጨምርልሽ የፍቅያን ነገር ግን በቃ አብረዋት ያሉት ሁሉ ስለሷ ጥሩነት ነው የሚያወሩት ያው ሚዲያ ላይ ብቻ ነው የማትወደድ። ለማንኛውም ማለት ነው ሚዲያ ላይ ያለነው አስመሳይ ሰው አነውደድ ማለት ነው ስንወድ በቃ ግልጽ ሰው ነው እና ፈኪ እንግዲህ እንዳየነው በቀደም ቪዲዮ ራሱ ትመጣ ገና አስቀድማ አፈርታ ሶላት የለኝም ለዛ ነው ደፍቴኝ የተሰራው ስትል ነበር። እንዲሁም ደግሞ አሁን እነስና እንትን በይልኝ አሳምኝልኝ ንጣልቃ ይልቻለሁ ወይ ምናምን ብላ የዛ መጣች እና የዚህን ያህል ነው የምትጨነቀው ለህዝቡ ማለት ነው እና የዚህን ያህል መጨነቅ አለባት ብዬ አላስብም። ምክንያቱም የፈለገያት ያልፈለገ ይተዋት። ስንቶች እየተሰደቡ አይደል እንዴ? እንዳላዩ ነው የሚያልፉት። ስንት ስንት እየተሰደቡ በቃል አይደል የሚያዩት። ምንድን ነው ሌላ ሌላውን ነው በቃል አይደል። ትንሽን ብትሆን ገዳፊያቸውን አይዟችሁ የሚሏቸው ምናምን ጀግና ናችሁ፣ ያችን ነው በዛች ነው የሚጠናከሩት። በቂ ደግሞ ብዙዎች እየገደፏት እንኳን ራሱ ያናታይም አንድ ስድብ ታየች፣ በቃ በዛ ነው የምትናደድ ማለት ነው እና ራሷነት እንደውም ነገሩን እያገነነች ያለችው ብዬ ያስባለሁ። ሲገናኙ ስነ ስርአታቸው ምናምን በቃ አላደለ። ግን ለምንድ ነው ሰላም ያልተባባሉት? ሴት ናቸው ምስክር ሰላም ይባባሉ እና መጀመሪያ ላይ ግን በጣም በጣም አስፈርተው ነበረ። ገና ሲገናኙ ምናምን እንዴ ሰላም ያልተባባሉት ሰዎችማ በጣም ተኳርፏል ምናምን ብዬ ነበር እና ሀያለው ሀያለው እንኳን ሊጣሉ ጭራሽ እየተስማሙ እየተስማሙ እየተስማሙ ጭራሽ እየተመካከሩ ምናምን ምናምን እና ትንሽ ነው የተናገረቻት እሷ ደግሞ ተናገርቻት አይባላል።